ሰላም ሰላም፣ ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። እንዴት ናችሁ? ያለው ፈጣሪ ይመስገን። ዛሬ በጣም በሚያሳዝን ሁኔታ ነው እንግዲህ የመጣሁት። ይህ የምታዩት እንግዲህ ገዳይ ነው ማለት ነው። ይህ ህፃን ደግሞ የሰባት ዓመት ልጅ ህፃን ልጅ ነው። በጣም በሚያሳዝን ሁኔታ እንግዲህ ይሄንን ልጅ ህይወቱን ያጠፋው ሰው ይህ ነው ማለት ነው። በአርባ ምንጭ ነው አርባ ምንጭ ነው። ይህ ሰውዬ አስተማሪ ነው ማለት ነው። ከሌላ ቦታ የመጣ ሰው ነው። ከጎጃም አካባቢ የመጣ እንደሆነ እየተናገሩ ነው። ገንዘቡንም አስገቡ ብሎ እንግዲህ ያስገባውም ጎጃም ላይ ነው ማለት ነው። አካውንቱን እስኪ ሁሉንም መረጃ መጀመሪያ ላሰማችሁ። በጣም ያሳዝናል። በአጋጣሚ አርባ ምንጭ በሰላም ነው የምትታወቀው። የጋሞ አባቶች የሰላም ተምሳሌት ናቸው። ትናንት ደግሞ ሀገር አቀፍ የሰላም ኮንፈረንስ አስተናግዳለች ከተማዋ። እንግዲህ በዚህ ነው አርባምጭ የምትታወቀው። በዚህ አይነት ድርግት አትታወቅም። ድርግቱን የፈጸመው ግለሰብም ከአርባምጭ አካባቢ አይደለም። ለአካባቢውም እንግዳ ነው። ግለሰቡ ተከራይቶ ከገባም አንድ ሳምንት አይሆነውም። እዛ ግቢ ከዚህ ቀደም ዊዝደም አካዳሚ የሚባል ትምህርት ቤት እየሰራ ያለህ ሁኔታው ስላላማረት ከትምህርት ቤቱ አባረውታል፣ የትምህርት ቤቱ ማህበረሰብ። ከዛ በኋላ እዚህ አሁን ልጁን ገደለ በተባለ ግቢ ተከራይቶ ከገባ ሳምንት አልሞላውም። እሺ። እና ከትናንት ወዲያ ልጁ ከትምህርት ቤት አባቱ ቤት ሲመጣ ስልክ ስለሆነ አያቱ ቤት ይመጣል አያቱበት ቤት ይመጣና እዛው እያለ መክሰስ ሁሉ አብልቶ እንዳጠጡ፣ እዛው ግቢ ሌሎች ተከራይ ተከራይቶ የሚኖሩ ሰዎችም ልጁን ከልጁ ጋር እሱ እያወራ እያለ ጠየቁት። ምንድን ነው አንተን የሚጠይቀው ብሎ ልጁ ስጥ ጠይቁት፣ አይ የኛ አስተማሪ ነበረ እና ምንድን ነው የሚጠይቀው አንተን እንደዚህ ሲል፣ አይ ዝም ብሎ ማይሆን ማይሆን ነገር ይጠይቃል የምል ነገር እዛው ግቢ ተከራይቶ ያለ ግለሰብ ሁላ ጠይቆት፣ ከዛ በኋላ እንደተለያየ ነው። ከትናንት ወዲያ ከዛ ልጁ ጠፋ። ልጁ ሲጠፋ ፍለጋ ተጀመረ ፍለጋ ተጀመረ። ሰው ሲፈልግ አሁን ገዳይ ተብዬውም አብሮ ይፈልጋል፣ ከልጁ ጋር፣ ከቤተሰብ ጋር፣ ከጎረቤት ጋር ከዛ ሸሽቶ ወዲያ ላ ቀርቷል ይባላል። ከዛ በኋላ ሁኔታው አላማርም አካባቢ ያለ ሰው የሰውዬው አኳኋን ሁሉ እንግዳ ነው እየሆነ ሄደውና ከዛ በኋላ ከትናንት ወዲያ ይሄ ልጁ ከጠፋ ጠፍቶ አደረ። ትናንት ሰው በፍለጋ ተጀመረ ፌስቡክ ላይ ማፈላለግ ተጀመረ። በዚህ አጋጣሚ ምንድ ነው ስልክ ደውሎ ለሱ ተደወለው ደውለው እኔ እሷን ባላጠረም አምሳ ሺ ብር ጠየቀ። ቤተሰብን አምሳ ሺ ብር በአካውንቱ አስገቡ። አስገብተው አሁንም ሌላ አምሳ ሺ ብር እንዲጨምሩ ጠየቀ። ይህ ሁኔታ ባለበት እንግዲህ ለካ እሱ ልጁን ገድሎ እቤት አስቀምጦ ከዛ በማዳበሪያ ጠቅለው ሽንት ቤት ትናንትና የጣለው ሽንት ቤት ከጣለ በኋላ ሸሽ ከአካባቢው እንግዲህ ጥርጣሬው ሲበዛበት ከአካባቢው በእግር ተራምዶ ወደ ምዕራብ አካባቢ ሊደስ ስል በእግር ሲሄድ ነው ከዛ አካባቢ የተያዘው በህብረተሰቡና በፖሊስ ጥብቅ ክትትል ያለ ተያዘ። እንግዲህ ከተያዘ በኋላ አሁን ስለመግደሉ ሽንት ቤት ስለመጣሉ ሁሉም የሚነግረው ራሱ ነው ግለሰቡ ነው ራሱ ማለት ነው ራሱ። አዎ ራሱ ከተያዘ በኋላ ወዴት ነው የምትሄደው? ምንድን ያረካው ልጁ የታለ? የምንነገር ጊዜ ፖሊስ ሲጠይቀው ልጁን ገድሎ ሽንት ቤት እንድጣል ና ብሩን እሱ እንደጠየቀ እሱ እንደደወለ በአጋጣሚ ደግሞ ብሩን አስገባ ብሎ እሱ የጠየቀው አካውንት እዚህ አሁን አርባ ምንጭም አይደለም ጎጃም አካባቢ ያለ ደባርጥ ነው። እንደዛ አይነት አድረስ ያለው ባንክ ቤት ነው ስልኩ መረጃ ሁሉ የተገኘው ሰዎች ያስገቡት አካውንት ሁሉ ሰማችሁ አይደለ? እዚህ ደርሰናል፣ ኢትዮጵያን ማለት ነው። ይሄን ያክል ጭካኔያችን፣ ይሄን ያክል በህፃን ልጅ። ይህ ሰው እንግዲህ አስተማሪ ነው፣ ከጎጃም አካባቢ የመጣ ነው። ለአርባ ምንጭም እንግዳ ነው ማለት ነው እና ያሳዝናል። የእውነት ውይ! በጣም ነው የሚገርመው። ተከራይቶ በገባበት ቤት ነው እንግዲህ ይሄ ህፃን ልጅ እንደዚህ አድርጎ ይህን ያደረገው። መጨረሻችንስ ምንድን ነው የሚሆኑ? እውነት የኢትዮጵያን መጨረሻ ምንድን ነው የሚሆኑ? የወላጆች መጨረሻ ምንድን ነው የሚሆኑ? እና የኢትዮጵያናት እኮ ወላጅ አልባ የሆነች ነው፣ በአንድም በሌላም ማለት ነው። ከህፃናት እስከ ወጣት እያለቀባት ነው። ድሮ ታሞ አርጅቶ ነው ሰው ህይወቱም ያልፈው። አሁን ላይ ታሞ መሞት አርጅቶ መሞት የለም። በቃ በምንድን ነው እንደዚህ ሰው ሰውን ሰው ሰውን እየበላ ያሳዝናል። በጣም የእውነት በጣም ቅስም የሚሰብር ነው ማለት ነው። ይህ መረጃ እንግዲህ ራሱ ነው ያመነ። ተመልከቱት፣ ተከራይቶ የሚኖርበት ቤት አያቱ ቤት፣ እዛ ቤት ውስጥ ነው ይሄን ነገር የፈጸመው ማለት ነው። እና እዛው ሽንት ቤት ውስጥ ነው እንግዲህ የከተተው ቆራርጦ ሲያበቃ ማለት ነው፣ ህይወቱን አጥፍቶ እና። እኔ እንጃ ምን አይነት ጭካኔ! አሁን ይሄ ልጅ ምን፣ አንድ ፍሬ ህፃን ልጅ፣ ለዚህ ልጅ እውነት ጥፊ እንኳን ያንስባል? ምንስ አደረገው ተብሎ በምንስ ምክንያት እናት አሁን እንዴት ትቋቋማለች አባት እንዴት ይቋቋማል እና በጣም የሚያሳዝነው ተመልከቱት ገና ወጣት ነው ገና ልጅ ነው ይሄ ሰውዬ እራሱ እንግዲህ አስተማሪ ሆኖ እዛ አካዳሚ ትምህርት ቤት እየሰራ ያለ ስራው ስላላማረ ከትምህርት ቤት ያባረሩታል ልጁን የሚያስተምር ነበረ የኛ አስተማሪ ነው ይላል ምንድነው የሚጠይቅ ይሉት ዝም ብሎ እየጠያየቀው ከዛ በኋላ ነው እንግዲህ አስገብቶ መጨረሻ ላይ አብሮ እየፈለገ ያለ ሁሉም ሰው ወደሱ አይኑን ሲያዞር መጠራጠር ሲጀምር አብሮት ነበረ የሚለው ያዩት ሰዎች ሌሎችም ተከራይዛ ግቢ ውስጥ ያሉት ከሱ ጋር ነበረ እሱ ጋር ሲያወራ ነበረ ያሉት። በዛ ትንሽ ጭምጭምታና ጥርጣሬ ሲነሳበት ነው እንግዲህ ወደ መጥፋት ሲጀምር ለመጥፋት እየሄደ እያለ ነው እንደገና ሰይዞ ሲጠየቅ ራሱ ያደረገውን ነገር ሁሉ ተናገረ። ሽንት ቤቱንም አሳየ። ስክሪኑም ከሽንት ቤት እንግዲህ ወጥቷል እየተባለ ነው። በጣም ነው የሚያሳዝነው። ተመልከቱ ምናክል አረመኔ እንደሆን፣ ኢትዮጵያ ውስጥ ምናክል ጨካኞች እንደሆን። አቤት አምላኬ፣ የእውነት ይቅር ይለናል ግን። ለገንዘብ ተብሎ ባልወለደ አንጀት። እዚህ ጋ ማሰብ ያለባችሁ ምንድን ነው? ይሄ ልጅ የመጣው ከጎንደር ነው ከጎጃም ነው። ገንዘቡ የገባው በጎጃም አካውንት ነው። ባለፈው አዲስ አበባ ላይ ደግሞ ያቺ ልጅ ደግሞ የት ነው? የዛ የሰባት አመቱ ልጅም አዲስ አበባ ውስጥ የተደረገው ደግሞ ብሩ የት ነው የገባ? ደብረ ብርሃን ማለትም እንደዚህ የሚያደርጉት ሰዎች ተሰራጭተው ነው ያሉት። ገባችሁ? ይሄ አሁን አስተማሪ ነኝ እያለ እየዞረ በየከተማው እንግዲህ እንደዚህ እያደረገ ከዚህ በፊትስ ምን እንዳደረገ ማን ያውቃል? ከሌላ ቦታ በየሀገሩ እየዞረ እንደዚህ ይቀባበላሉ። ተመልከቱ ስራቸውን ብቻ፣ ፈጣሪ ይድረስ። የእውነት አምላክ እሱ ይድረስ። ምን ይባላል? እንዲ ምን ምን እየተጨካከን ነው። ይሄ ተከራይ ሆኖ ገብቶ፣ የባለፈው የአዲስ አበባው ልጅ ደግሞ ምን ነበር? ተከራይ እኮ አይደለም፣ ጎረቤት ልብስ ሰፊ፣ ጎረቤት እና የሷ ወንድም ተባብረው ነው እንደዛ ያደረጉ። እንጃ ብቻ፣ መጨረሻችንን ፈጣሪ ያሳምርልን እንጂ ኢትዮጵያን በጣም ተበላሽተናል። አገራችን በጣም ተበላሽታለች። ወዴት ወዴት እየሄድን እንደሆነ አናቅም። ፈጣሪም እኛን ለምን እንደሆነ አላቅም፣ ዝም ብሎ እያየ ነው። ይሄም ሁሉ አጽያታችን፣ ይሄ ሁሉ ብዛታችን እንግዲህ እያየ ነው። ይህ የተፈጸመው በአርባ ምንጭ ከተማ ነው። ያሳዝናል በጣም የእውነት ከዕለት ዕለት፣ ከየቦታው፣ ከየአገሩ፣ ከየአቅጣጫው እነዚህ ሰዎች አሁን እንደዚህ የሚያደርጉ ሰዎች በየቦታው ተሰራጭተው ነው ያሉት። ይህን ማወቅ አለባችሁ። አንድ ሰው ሁለት ሰው ብቻ አይደለም። በየከተማው ከአንዱ ከተማ አንዱ ከተማ ምክንያቱም ይሄኛው ልጅ አሁን ብሩን ውዴት ያስገባ ወደ ጎጃም፣ እዛ ጎጃም ያለው ልጅ ደግሞ ወደ አርባ ምንጭ ያስገባል። እሱ ደግሞ ሲያገኝ እንደዚህ እየተደራረጉ ይከፋፈላሉ ገንዘቡን በአንዱ አካውንት፣ አንዱ አካውንት እየተቀባበሉ። ይሄ በማህበር የሚሰሩት ስራ ነውና፣ ይሄን ስራ ይሄን ሰውዬ ይዞ ከማን ጋ እንደሚሰራ ሁሉን ነገር በደንብ ማጣራት መያዙን፣ ተይዘዋል። ግን እኛ ሀገር መያዝ ምናምን እኮ ትርጉም የለውም። እንዳያችሁት ነው አይደለ? ምንድን ነው ቅጣት የለም። ትክክለኛ ፍርድ የለም። እውነት የለም። እውነት ስለሌለ ሁሉም ነገር ይከሽፋል። ትክክለኛ ነገር ስለሌለ ማለት ነው። እንግዲህ እግዚአብሔር ያጽናሽ። እውነት እናት እግዚአብሔር ያጽናሽ። በምን ትጽናኛለሽ? መግደል ምን አመጣ? ገንዘብን ወስዶ እንኳን ልጁን ቢለቅስ ያልሆነ ቦታ በቃ ልጁን ለቆ ትኬት ቆርጦ ሲያበቃ እሱ መሳፈር አለበት፣ ልጁ መልቀቅ አለበት። በህይወት እንኳን ቢያቆየውስ የሆነ ሆቴል ውስጥ ወስዶ ልጄ ነው ብሎ አቆይቶት ልክ ገንዘቡ ከገባለት በኋላ እሱ ልጁን ለቆ ወደ ቤት ሂድ ብሎ አሳፍሮ እንትን ቢልስ ገንዘቡን ወስዱ ከምር እንደዛ ብታደርጉ እንደ እናንተ ክፉዎች ህይወት ከምታጠፉ ገንዘቡን ውሰዱ። የያዛችሁትን ህጻናት ልጆችን ግን እባካችሁ ልቀቋቸው። እባካችሁ ቢያንስ አሳፍራችሁ አገራቸው እያለ የወሰዳችሁበት ቦታ እዚህ ቦታ ላይ አውርዱ፣ አድርሰው ልጄ ነው በሉና ስጡና እዛ ቦታ እንዲወርድ፣ ሰፈሩ እንዲወርድ አድርጉት እባካችሁ ከዛ እናንተ በቃ እንደፈለጋችሁ ጥፉ። ያሳዝናል። ህይወት አጥፍቶ እንደዚህ ቁጭ ድፍረት እንዴ! ሰውየው ምን ሆኖ ነው እውነት? የእውነት አምላክ ይዞት እኮ ነው እንጂ ወዲያው ትኬት ቆርጦ ልም ቢልሳ ማን ይዘዋል? አቤት ጭካኔ፣ ፈጣሪ ወይ መድኃኒዓለምዬ! ምን አይነት ዘመን ደረስን! እረ ቅድስት ገብርኤል፣ በቃ በለም? እንዴ ከዕለት ዕለት እኛ አዳዲስ ነገር እኮ በቃ የለም። አዳዲስ ነገር ሁሉ ይሄ ነው። በቃ እኛ ለመድ ነው። የእውነት ለመድ ነው። እንደዚህ አይነት ነገርን ለመድ ነው። በድንግል ማርያም ስም ደግሞ ማተብ አለ። ይነቅህ ያሰርከው ማተብ። እግዚኦ መሐረነ ክርስቶስ። አቤት አምላኬ፣ እኔ እንጃ። እኔ እስከ መቼ እንደሆነ እንደዚህ አይነት ነገር እየተካሄደ ያለው፣ መቼ እንደሚቆም መቼ ይሄ ነገር ማብቂያ እንደሚኖረው ብቻ ፈጣሪ አንድ ነገር ይስጠን፣ የእውነት አንድ መብት ይስጠን። ከላይ ከሰማይ ካልመጣ ኢትዮጵያ ውስጥ ከለትለት ምክንያቱም እንደዚህ አይነት ነገር እየተስፋፋ ያለው ምንድን ነው? በየሀገሩ ተሰራጭተው ተበታትነው በስልክ አንዱ አንዱ እንደዚህ እየተደራረጉ ያሉት ምንድን ነው ይመስላችኋል? ቅጣት ስለሌለ፣ ትክክለኛ ፍትህ ስለሌለ ይሄ ሁሉ ነገር ያመጣብን። እግዚአብሔር ብቻ እሱ ይታረቃል።